ሰላም ሰላም ጤና ይስጥልኝ የናይል አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዛለኝ። ይህ ናይል አካዳሚ ነው። እኔ ደግሞ ጌጭ ነኝ። ዛሬ ይዤላችሁ የመጣሁት አማርኛ ቀላል ቃላትንና ሰላምታዎችን እንዴት መለወጥ እንደምንችልና እንዲሁም ደግሞ አማርኛ ለማይችሉ ደግሞ በእንግሊዘኛ ቃላት ማንበብና መጻፍ የሚችሉ ነገር ግን አማርኛ ለማይችሉ አማርኛ ማንበብና መጻፍ ለሚፈልጉ ከታች በእንግሊዝኛ አስቀምጨላችኋለሁ። የዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። ነባር ቤተሰቦቻችን ደግሞ ላይክ እና ሼር እያደረጋችሁ አማርኛ ከመሰረቱ እንዲሁም እንግሊዝኛን ከመሰረቱ ማንበብና መጻፍ ለሚቸገሩ እህት ወንድሞቻችን ታዳርሱልኝ ዘንድ ከወዲሁ አሳስባለሁ። ዛሬ ቀለል ባለ ሁኔታ አማርኛን ቃላት ምስረታና እንዲሁም ሰላምታዎች እንዴት መጠቀም እንዳለብን አብረን የምናይ ነው የሚሆነው። ረጋ ብላችሁ እስከመጨረሻው አብራችሁ ይቆዩ። በውስጥ መስመር መማር ለምትፈልጉ ከዚህ ጋር በማስቀምጥላችሁ ስልክ በቀጥታ በመደወል በኢሞ፣ በዋትሳፕ፣ በቴሌግራም እንዲሁም ሊንኮቻችን በመጠቀም በቀጥታ የምታገኙን ነው የሚሆነው። አሊያም ደግሞ ዲስክሪፕሽን ቦክስ ላይ በመግባት ሙሉ ሊንኮቻችን ይህም የቴሌግራም ዋትስአፕ እና እንዲሁም ቁጥር ታገኛላችሁ። በዛ በመደወል ቀጥታ የምታገኙ ነው የሚሆነው። በሳምንት አምስት ቀን ከሰኞ እስከ ዓርብ አማርኛን ከመሰረቱ ማንበብና መጻፍ ለምትቸገሩ እንዲሁም ከፊደላትም ይሁን ምንም አይነት ስለ አማርኛ እውቅና የሌላቸውን ልጆች እያስተማርን እና ትልቅ ለውጥ እያሳዩ ይገኛሉ። ይህንን ደግሞ ሕያው ምስክር ሆኖ የሚገኙት በኦንላይን የሚማሩና እኛ እጃችን ላይ ያሉ እህት ወንድሞቻችን ይሆናሉ ማለት ነው። ስለዚህ እናንተም ትናንትና ከምንም ከማታነቡትና ከዛ ከጨለመው ወደ ብርሃን ተሸጋገሩ ዘንድ ይህንን ቻናል ሰብስክራይብ በማድረግ እንዲሁም ደግሞ በቀጥታ በመደወል በኢሞባ ዋትሳፕ የምታገኙን ይሆናል። በኦንላይን ትምህርታችሁን መከታተል ትችላላችሁ። በሳምንት አምስት ቀን ከሰኞ እስከ ዓርብ በግሩፕ ወይም በግል እያስተማርን እንገኛለን። እናንተም ይህንን በመጠቀም ራሳችሁን እንድትለውጡ ስልከ ወዲሁ አሳስባለሁ። አሁን ቀጥታ ወደ ትምህርቱ ነው የሚሄደው። ረጋብላችሁ እስከ መጨረሻው ለመከታተል ሞክሩ። መጀመሪያ ምንድነው የሚለው እዚህ ጋር እንደምታዩት ቀላል የአማርኛ ቃላትና ሰላምታዎችን፣ ሲምፕል ዎርድ ኤንድ ግሪቲንግ። መጀመሪያ ከዚህ ጋር አንድ ሰው ሲናገኘው ሰላም ሰላም እንለዋለን። ሰላም ካልነው አንድ ሰው እንዲሁ በማንኛውም ደረጃ የምናገኘውን ሰው ሰላም ነው ብለን ማለፍ እንችላለን። ስለዚህ ሰላም ለማለት የምንጠቀማት ሰ መጀመሪያ ለአራተኛ ና ምንስድስተኛ ባንድ ላይ ሰላም ብለን እንጠቀመዋለን። ንግሊሽ ሄሎ ር ፒስ። ንግሊሽ ሰላም፣ ንግሊሽ ወርድ ሚኒንግ ሄሎ ፒስ፣ ሄሎ ፒስ። ሰላም የሚለው በእንግሊዘኛ ደግሞ ምን ሊሆን ይችላል? ሄሎ ፒስ ማለት እንችላለን ማለት ነው። ሄሎ ኦር ፒስ ማለት እንችላለን። ስለዚህ የመጀመሪያው ሰላም ብለን የመጀመሪያ ሰላምታችን ሊሆን ይችላል። ከዛ በመቀጠል ምንጠቀመው ቃል ደግሞ ምንድን ነው? መጀመሪያ ሰላም ካለ እንደምን አደርክ ወይም እንደምን ዋልክ፣ እንደምን ቆየህ፣ እንደምን ሰነበትክ ማለት እንችላለን። ስለዚህ እንደምን አደርክ፣ እንደምን አደርክ ማለት የምንጠቀመው ለማን ነው? ለወንድ ብቻ ከሆነ ነው፣ ለወንድም ለአንድ ሰው ከሆነ ለወንድ ሆኖ ለአንድ ሰው ከሆነ የምንጠቀመው እንደምን አደርክ። እዚች ጋር በቅንፍ የጻፍኳት ምንድነው? ለወንድ እንጠቀማለን ማለት ነው። እንደምን አደርክ ካልነ የምንጠቀመው ለማን ነው? ለወንድ ነው ማለት ነው። እንደምን አደርክ in english word how are you to male how are you to male ምን ማለት ነው? እንደምን አደርክ የምንጠቀመው ለማን ነው ማለት ነው? ለወንድ ነው ማለት ነው የምንጠቀመው ለወንድ ይሆናል ማለት ነው። ለወንድ ስለዚህ how are you ካልነ to male how are you to male። ለምንድነው የሚለው እንደምን አደርክ ለወንድ ስንጠቀም ማለት ነው። how are you ካልነ ለምንድን ነው የምንጠቀመው to male ለወንድ ነው ማለት ነው። ስለዚህ እንደምን አደርክ እንደምን አደርክ ለወንድ እንጠቀመዋለን። ከዛ ደግሞ እንደምን አደርሽ ከሆነ ደግሞ እንደምን አደርሽ ከሆነ ለሴት ይሆናል ማለት ነው። እንደምን አደርሽ ስንጠቀም ለምንድን ነው የሚሆነው? ለሴት ቱ ኢንግሊሽ ወርድ ሃው አር ዩ ቱ ሜል ሶሪ፣ ቱ ፊሜል እንደምን አደርሽ የምንጠቀሙት ማለት ነው። ለሴት አደርሽ ከሆነ ለሴት ነው፣ አደርክ ከሆነ ደግሞ ለወንድ እንጠቀማለን። ስለዚህ እንደምን አደርክ ካልነ ለወንድ ነው፣ እንደምን አደርሽ ካልነ ደግሞ ለሴት ማለት ነው። ስለዚህ ሃው አር ዩ ካልነ ቱ ሜል ይሆናል። ሜል ከዚህ በመቀጠል ደህና ነኝ፣ ደህና ነኝ። ለነዚህ ሁሉ ለሶስቱም ለአጠቃላይ ምላሾች ምን ይሆናል? ደህና ነኝ ይሆናል ማለት ነው። ደህና ነኝ፣ ደህና ነኝ፣ ኢን እንግሊሽ አይ አም ፋይን ኦር አይ አም ዌል። አይ አም ፋይን ኦር አም ዌል፣ ደህና ነኝ ማለት አይ አም ፋይን ኦር አይ አም ዌል ማለት እንችላለን። ስለዚህ እንደምን ዋልክ፣ ሰላም፣ እንዴት አደርክ፣ እንዴት አደርሽ ለሚሉት ሁሉ ምላሹ ምን ይሆናል? ደህና ነኝ ደህና ነኝ የሚል ምላሽ ይኖረዋል ማለት ነው። ከዚህ በመቀጠል እዚህ ጋር የምታዩት ደግሞ አመሰግናለሁ፣ አመሰግናለሁ፣ አመሰግናለሁ፣ አመሰግናለሁ። ይሄን እንግሊሽ ታንክ ዩ፣ ታንክ ዩ። ስለዚህ አመሰግናለሁ ለሚለው ደግሞ ታንክ ዩ ማለት እንችላለን ማለት ነው። አመሰግናለሁ ማለት ለሁሉም ነገር አመሰግናለሁ፣ ለተደረገ ሁሉ ኤቭሪቲንግ ታንክ ዩ ማለት ነው። ከዚህ በመቀጠል ሰላም በደህና ነው፣ ሰላም በደህና ነው። ይሄ ደግሞ ምን የሚያመለክት፣ የሆነ ሰው ዘግቶብን ወይም ሲቀርብን በደህና ነው የቀረው፣ በደህና ያልመጣው ነው ማለት ነው። ስለዚህ ሰላም በደህና ነው፣ ሰላም በደህና ነው in english peace be with you peace be with you በደህና ነው ማለት ነው። ሰላም peace ማለት ሰላም ማለት ነው። በደህና ማለት will be ማለት ነው ማለት ቢ ዊዝ ማለት ነው ዩ። ስለዚህ በደህና ነው ሰላም በደህና ነው ማለት ኢን እንግሊሽ ፒስ ቢ ዊዝ ዩ እንላለን ማለት ነው። ከዚህ በመቀጠል ሰላም ላንተ ይሁን ሰላም ላንተ ይሁን ኦር ሰላም ላንቺ ይሁን ማለት እንችላለን። ሰላም ላንተ ይሁን ካልነ ለወንድ ነው። ሰላም ላንቺ ይሁን ካልነ ደግሞ ለሴት ይሆናል ማለት ነው። ስለዚህ እዚህ ጋር ሰላም ላንተ ይሁን የሚለው ለወንድ ነው ማለት ነው። ፒስ ቢ አፖን ዩ ፒስ ቢ አፖኒው ኢን እንግሊሽ ወርድ ፒስ ቢ አፖኒው እንላለ ማለት ስለዚህ ሰላም ላንተ ይሁን ካለ ፒስ ቢ አፖኒው ማለት ነው። ከዛ ስንቀጥል ደግሞ አሁንም የቤተሰብ ሰላምታዎች ላይ ነን። ቤተሰብ ሰላም ነው። ቤተሰብ ሰላም ናቸው። ቤተሰብ ሰላም ናቸው። ቤተሰብ ሰላም ናቸው። ኢዝ ዘ ፋሚሊ ሴፍ? ኢዝ ዘ ፋሚሊ ሴፍ ኦር ኢስ ዘ ፋሚሊ ዌን ቤተሰብ ጥሩ ናቸው ወይም ሰላም ናቸው ማለት ነው። ቤተሰብ ዋናው እዚህ ጋር ማስተላለፍ የፈለግነው መልእክት በሁለቱም ቋንቋ እንዲሆን ነው እንጂ ማስተማር የፈለግነው አማርኛ ነው። አማርኛ ሰላምታዎችን እንዴት አድርገን ማንበብና መጻፍ እንደምትችሉ ለማወቅ ያክል ነው። ስለዚህ እንግሊዘኛ የሚያስቸግራቸው አማርኛው ብቻ እየጻፋችሁ ቴሌግራም ግሩፕ ላይ አስቀምጡልኝ፣ እንዲሁም ደግሞ በማስታወሻ መያዝ ትችላላቸው። ከዛ ውጭ ግን ደግሞ አሉ እንግሊዘኛ ብቻ የሚችሉ አማርኛ የሚቸግራቸው ለነሱ ቀለል የሌላቸው ዘንድ ነው እንግሊዘኛዎቹን የቀላቀልኳቸው እንጂ ዋናው አላማው አማርኛውን ማስተማር ስለሆነ እናንተም በየትኛው የዓለም ዳርቻ ያላችሁ ይህንን ቪዲዮ በማንበብና በመጻፍ ቴሌግራም ግሩፕ ላይ በማስቀመጥ እንዲሁም ራሳችሁን በማስታወሻ በማስቀመጥ በማስታወሻ ላይ በመጻፍ ራሳችሁ ልትፈቱንና ልታዘጋጁ ይገባል። በውስጥ መስመር መማር ለምትፈልጉ ከዚህ ጋር በማስቀመጥላችሁ ስልክ በቀጥታ በመደወል በኢሞ በዋትስአፕ በቴሌግራም እንዲሁም ሊንኮቻችን ዲስክሪፕሽን ቦክስ ላይ ታገኛላችሁ። በሳምንት አምስት ቀን ከሰኞ እስከ ዓርብ እያስተማርን እንገኛለን እናንተም አማረኛን ቀለል ባለ ሁኔታ እንዲሁም እንግሊዘኛን ከመሰረቱ ለምትጀምሩ እስከ ማንኛውም ደረጃ ያላችሁ ተማሪዎችን እያስተማርን እንገኛለን። በኦንላይን እጃችሁ ላይ በሚገኝ ስልክ ብቻ በግሩፕ ወይም በግል እያንዳንዳችሁን በማስተማር ለውጥ እንድታገኙ እናደርጋለን። ከዚህ በፊት በውስጥ መስመር ገብተው እየተማሩ ያለ ልጆች አንብበውና ጽፈው ራሳቸውን ለውጠው ያው ምስክርነታቸውን እየሰጡ ይገኛሉ። እናንተም ለዛ ደረጃ ትበቁ ዘንድና ከጨለማ ወደ ብርሃን ትሸጋገሩ ዘንድ ቻናላችን ሰብስክራይብ በማድረግ እንዲሁም ደግሞ ቪዲዮ ላይክ እና ሼር በማድረግ ለሌሎች ታዳርሱልን ዘንድ ከወዲሁ አሳስባለሁ። የዘወትር መልዕክት ነው። እናንተም ይህን መልዕክት ተቀብላችሁ ራሳችሁን ልትለውጡበት እና ራሳችሁን ጥሩ ደረጃ ላይ ልታደርሱ ትችላላችሁ ማለት ነው። አብራችሁኝ ስለነበራችሁ ከልብ እያመሰገንኩ በሌላኛው ክላስ ከምንገናኝ መልካም ጊዜ ይሁንላችሁ።